ሰላም ውዶቼ፣ ጋይ ሰዎች እንዴት ናችሁ? አጋቢን አጋቢን አጋቢን የምትሉኝ ይኸው ዳይሬክት ጠይቁት።

አይደለሁም እንግዲህ፣ ይኸው እኔ አቅርቤዋለሁኝ። እናንተ እንደፈለጋቸው አድርጉት። እሺ፣ ቴንክዩ። በጣም ለምን ስለቀረብሽላቸው፣ ለእነሱ ከእዛስ። አሁን ምንድን ነው ኳሊቲ እንትን ክራይቴሪያ፣ ቀይ ከሆነች ተመልከቱልኝ። አቶ ደረጀ፣ አሁን ደግሞ ባልትናን ቤቴ ውስጥ ሊከታት ነው። እንዴት ነው ይሄ መሰብሰብ? ግን አለበዛም? ጎበዝ ባልትና አንቺ ምኛ ቤት ልትገቢ ነው? እግር አብዝተሻል። በቃ እዚህ ነው መኖርም ፈልግ። አባት ይክዶኛል ጭራሽ። አረ አንድ በሉኝ። አረ ኮተት መሳሰብ ያሆንጉኝ ምድረ ኮተታ። እኔ ቆየ ግን ሊሆን በችንም የሚኖረኝ ታዲያ ምን ላርጋችሁ? ውይ እንደው የልብ አታደርሱ፣ ሰርታችሁ አትደግፉ። ምንድን ጉድ ናችሁ? በተለይ አንችና ዋንማ እኔ ግን ማለት ነው ማሚ ውኃና እኔ ግን የምር መንታ ነው የሚመስለኝ። ተሳስተሽ እንዳይሆን ልጅ የጠፋብሽ ምናምን የለም። ጭራሽ እሱን ሰላምን ሂጂና ጠይቂ ልጅ የጠፋባት እሷ ናት። እኔ ብሎ ከእግዜር ጋር ግን አኳጎ እንደማ አይሆንም። አይሆን ጨዋታ የጀመራችሁ አኩ ሁሉ መዳፈር ውስጥ ያላችሁ ሰዎች እንድን የነካችሁ ምን አለበት ምን አለበት ብትተው። እኛ እኮ ያለን ኃጢያት በጣም በቂያች፣ ከበቂ በላይ እዚህ ድረስ እንዴ! እንደ እናንተ እኮ ቢሆን አባቴ ሚስማር ተምች። እንደው በሽታው ምኑ፣ ኧረ ምን የማይዘንብን የማይዘንብ ጉዳት ነበር። ዜሮ ጦሎት እንደሰው አይደለም። እኛ ይኸው ልጆቻችን ስንት ነገር እያደረጉን ችለናችኋል አይደል? እንደምንኖር አንዴ ፈጥሮናል። ምን ያርግ። ሰላም ነው ውዶች፣ እንዴት ናችሁ? ስሙኝማ ዛሬ የሆነ ችግር ይሹክልላችሁ ነው እኔ ጋ ብቻ ነው ወይስ ሁሉም ጋር ነው? የትኛውም አይነት ቻሌንጅ ማለትም የፊት ማስክ በሉት፣ የጸጉር፣ የሰውነት መክሳት፣ የትኛውንም ቻሌንጅ በጣም ጎበዝ ከሆንኩ ማለት ነው። በጣም ጎበዝ ከሆን በቃ በሁሉ ምናምን ዘራፍ ብዬ ተደስቼ፣ አሁንማ በቃ ይህንን ማከናወን አለብኝ ብዬ ፎክር እገባላችሁ እና ማክሲመም ማደርገው አንድ ሳምንት ነው ከዛ ቻቻ ይረሳል። ተቀሰርቸኛል ተከት ከዛ በራሴ ስበሳጭ አገኘዋለሁ። ምን ጉድ ነው ይሄ ነገር? በእርግጠኛነት ስንፍና ነው አደል? መቼም በሽታ ይሆንም። በሞቴ እናንተስ? ኧረ ልጅ ማሰሪያው፣ ኧረ ልጅ ገመዱ። ጎጆማ ምን ይላል፣ ዘግተውት ቢሄዱ አለ ያገሬ ሰው ጎበዝ

ጋንታናሞ ብሎ ሴቭ አርጓታል። ምንድነው ጋንታናሞ ማለት አንድ እስር ቤት ነው። ከዛ በኋላ የሚስቶን ስም እስር ቤት ብሎ ሴቭ ሲያረጋት አየችና ወደ ኔ ስልክ አጮች ስታጮ ጊዜ ምን ይላል መሰለሽ የሷ ስም ኔ ጋ ሚስ ሙጫ ይላል። ከዛ ኔ ሚስ ሙጫ ፍቅር እግዚአብሔር ምን ይሳነዋል? አዲስ ቤታችን ገብተናል፣ ተመስጌን። ሁላችሁም ላሳያችሁ ፍቅር ከልብ ከልብ አመሰግናለሁ። በድጋሚ ሌላ ቤት ቀይረን አሪፍ ቤት ተሰጥቶናል። በጣም በጣም ከልብ አመሰግናለሁ። እግዚአብሔር ለዚህ ሁሉ ስለረዳኝ ከልብ ከልብ አመሰግናለሁ። የእናንተንም በዙሪያ ያላችሁ እዚህ ቲክቶክ ላይ፣ ዩቱብ ላይ መታችሁ ሰፖርት የምታደረጉኝ ከልብ ከልብ አመሰግናለሁ። እህትም እንደ እናትም ማያት ከልብ ከልብ አመሰግናለሁ። ከጎኔ የሆነ የምትረዳኝ ሄሉም፣ ከልብ ከልብ አመሰግናለሁ። አንቺንም እግዚአብሔር ያክብርልኝ። የተወሰነ ላሳያችሁ፣ ቤቱን ሙሉ ቪዲዮ ሰራላችኋለሁ፣ የተወሰነ ግን ማየት ትችላላችሁ። ቤቱ በጣም በጣም ትልቅ ነው እንደምታዩት። ልጆቹ ወይም እንዳጋጣሚ ቤት ናቸው። እነሱንም ደስ ብሏቸው የራሳቸው ክፍል ተሰጥቷቸው፣ ኪችኑንም ማየት ትችላላችሁ። እግዚአብሔር ይመስገን በጣም ደስ የሚል ቤት ነው የሰጡኝ። ከልጆች ጋር አሁን ላይ ቢያንስ ለሶስት ለረጅም ጊዜ ከኔ ጋ መቆየት ይችላሉ። አሳያችሁ። ቆይ፣ ልጆቹ ፌሎ፣ ምን እየሳላችሁ ነው? ቸከቸከው እንዳለ እንደዚህ አይደለማ ሚሰራው። ቅደም የሳልከውን አሳይ። ላዮን ስ ኦኬ ጎበዝ ሙሉ ቪዲዮን ዩቱብ ላይ እሰራላችኋለሁ፣ አሳያችኋለሁ። ድጋፋችሁ አይለይኝ። ተባብራችሁ ዩቱብ ቻናሌንም ሰብስክራይብ ላረጋችሁ ለሁላችሁም ከልብ ከልብ አመሰግናለሁ። መቶ ሺህ ልታስገቡኝ ነው። አሁንም ቀጥሉበት፣ ግፉበት። ሶሪ፣ አሁንም ሰብስክራይብ ማረጋችሁን እንዳታቆሙ። ከልብ ከልብ አመሰግናለሁ።